ሰላሙ ዓለይኩም ወረህመቱላሂ ወበረካቱ። ሀባይብ እንዴት ናችሁ? ከእኔ አልሐምዱሊላህ ሁሉ ሰላም ነው። እናንተ እንዴት ናችሁ? ከእኔ አልሐምዱሊላህ ሁሉ ነገር ሰላም ነው። ሰሞኑን ጠፍቻለሁ። ትንሽ ቢዚ ነኝ። ያው ሁሌ ቢዚ ነኝ እኔ ማለት ነው። አልሐምዱሊላህ እና እስኪ ዛሬ በሌላ ፕሮግራም መጥቻለሁ ኢንሻአላህ ከሁለ መቶ ሀዲሶች እንደጀመርኩት እንሻ አላህ ጨርሰዋለሁ ማለት ነው። ብስሚላህ ረህማን ራሒም አልሐምዱሊላህ ረቢ ልአለሚን አሰላቱ ሰላም አላ ረሱልላህ ስለ ላሁ አለ ወሰለም። አን አቢ ሁረይራ ረድላሁ አንሁ አነ ረሱላ ላሂ ስለ ላሁ አለ ወሰለም ቃል ከአቢ ሁረይራ ተይዞ አላህ መልካም ስራቸውን ውደድላቸውና፣ ያላህ መልእክተኛ ያላህ ሰላትና ሰላም በሳቸው ላይ ይሁንና እንዲህ አሉ ሱኢለ ተጠየቁ ማለት ነው የአላህ መልእክተኛ የአላህ ሰላትና ሰላም በሳቸው ላይ እና ሱኢለ ተጠየቁ አዩል አዕማሊ የትኛው ስራ ነው? አፍዶሉ በላጭ የሆነው ስራ የትኛው ስራ ነው? በላጭ የሆነው መልካም ስራ የትኛው ስራ ነው ተብለው ተጠየቁ ማለት ነው። ፈቃለ ረሱል ሰለላሁ ዐለይሂ ወሰለም እንዲህ አሉ፣ ኢማኑ ቢላህ በአላህ ማመን ነው አሉ ማለት ነው የመጀመሪያው በላጩ ስራ ኢማኑ ቢላህ በአላህ ማመን ነው ወረሱሊሂ እንዲሁም በመልእክተኛው ማመን ነው አሉ ማለት ነው። እና በላጭ ከሚባሉት ስራ የመጀመሪያው በጣም በላጩ ስራ በአላህ ማመንና በረሱል ሰለላሁ ዐለይሂ ወሰለም ማመን ነው ማለት ነው። ቂለ ከዛም ተጠየቁ ሱመ ማዛ ከዛስ ምንድን ነው አሏቸው ማለት ነው። ቃለ ረሱል ሰለላሁ ዐለይሂ ወሰለምም አሉ አልጅሀዱ ፊ ሰቢሊላሂ ባላህ በአላህ ስብሀነ ወተዓላ መንገድ ላይ መታገል ነው አሉ። ሶስተኛው በአላህ ስብሀነ ወተዓላ መንገድ ላይ መታገል ነው አሉ ማለት ነው። ቀይለ ከዛም ተባሉ ሱመማዛ አሏቸው። ከዛስ ማን ነው በላጭ የሆነ ስራ ሲሏቸው ቃለ ረሱል ስለል ሰለምም ሀጁል መብሩር አሉ ማለት ነው ጽድት ያለች ሀጅ ማለት ነው። ጥርት ያለች ሀጅ ነው ማለት ነው። ሙተፈቁን አለይህ ቡኻሪና ሙስሊም ዘግቦታል። እና ከስራዎች ሁሉ በላጩ የመጀመሪያው በአላህ ማመን እና በረሱል ስለላሁ ዐለይሂ ወሰለም ማመን ነው። ከዛም ደግሞ በአላህ ሱብሓነሁ ተዓላ መንገድ ላይ መታገል ነው ማለት ነው። ከዛ ጽድት ያለች ሀጅ ማለት ነው። በላጭ የሆኑ ስራዎች ከሚባሉት የመጀመሪያው እነዚህ ናቸው ማለት ማለት ነው ሀጁል መብሩር ጽድት ያለች ሀጅ ማለት ነው። ች እና አላህ ይወፍቀን። እንሻ አላህ ቀጣይ ሀዲስ አን አቢ ሁረይራ ረድላሁአሁ አነ ረሱላ ላ ለ ላሁ አለ ሰለም ቃል። ከአቢ ሁረይራ ተይዞ አላህ መልካም ስራቸውን ይውደድላቸው ና አነ ረሱላ ላ ለ ላሁ አለ ሰለም ቃል። የአላህ መልእክተኛ የአላህ ሰላትና ሰላም በሳቸው ላይ ይሁንና፣ የአላህ ሰላትና ሰላም በሳቸው ላይ ይሁንና እንዲህ አሉ። መንካኔ ሚነቢላህ ሚነ ወለው ሚል አኺሪ አሉ፣ ባላህና በመጨረሻ ቀን የሚያምን ሰው አሉ፣ ባላህና በመጨረሻው ቀን በቂያማ ቀን የሚያምን ሰው አሉ ማለት ነው። ፈላዩ እዚ ጃረሆ ጎረቢቱን አዛ አያድርጋሉ ማለት ነው። ባላህና በመጨረሻ ቀን በቂያማ ቀን የሚያምን ሰው ጎረቤቱን አዛ ማድረግ የለበትም። ለምሳሌ ድንበር የሚገፋሉ በብዙ ነገር የጎረቤታቸው ሚስት ምናምን የሚይዛሉ ደግሞ አለ አይደል? ብዙ ብዙ ጎረቤትን አዛ የሚያደርጉ ነገሮች አሉ። ስራ የበለውም ጎረቤት ጋር ጸብ የሚገጥሟሉ፣ ክፋታቸውን በጎረቤት ላይ የሚያሳዩ አሉ እና ባላህና በመጨረሻ ቀን የሚያምን ሰው ይሄ ማድረግ የለበትም። ከጎረቤት ጋር በመልካም መዋል መተዛዘን ነው ማለት ነው፣ እንደ ቤተሰብ መሆን ያለበት። እንሻላ አለ ይወፍቀን። ወመን ካነ ዩእሚኑ ብላህ ወለውም ልአኼሪ ባላህና በመጨረሻ ቀን በገያማ ቀን የሚያምን ሰው አሉ ማለት ነው። ፈሊክራም ደይፈሁ እንግዳውን ያክብራል ማለት ነው። እና እንግዳ አንድ ሰው ወደ ኛ እንግዳ ሲመጣ ለሶስት ቀን ያክል ለየት ያለ እንክብካቤና ለየት ያለ ነገር ነው ማድረግ ያለብን ለዛ ለሰው። ከሶስት ቀን በኋላ ግን እኛ የበላ ነውን ይበላል ያው እኛ እንደሆነ ይሆናል ማለት ነው። ግን የሶስት ቀን ያክል እንግዳ በስነ ስርዓት ለየት ያለ ነገር ሊቀርብለት ይገባል። ከሶስት ቀን በኋላ ደግሞ ያው እንደኛው እንደሆነ ነው ይሆናል ማለት ነው ኢንሻአላህ። እና እንግዳ ማክበር አለብን ማለት ነው ኢንሻአላህ። ወመን ካነ ዩዕሚኑ ቢላሂ ወልየውሚል አኺሪ፣ በአላህና በመጨረሻ ቀን የሚያምን ሰው የሚያምን የሆነ ሰው አሉ ማለት ነው። ፈሌቁል ኸይረን አው ያስሙት፣ መልካም ይናገር ወይም ዝም ይበላሉ ማለት ነው እና በአላህ እና በመጨረሻ ቀን የሚያምን ሰው መልካም የሚናገር ወይም ዝም ማለት አለብን ያው ክፉ የሚያናግሩ ነገሮች ብዙ ናቸው ግን በቃ እነሱ እንዲሌት አድርገን መልካም መልካም መናገር ነው ማለት ነው ኢንሻአላህ ወይም ደግሞ ዝም ማለት በህይወታችን ብዙ ሊያናግሩን የሚፈልጉ የሚያሳስቱ ነገሮች ይኖራሉ ግን እነሱን በዝምታ ማለፍና መልካም መልካሙን መናገር ማለት ነው። ነውዶች አላህ ይወፍቀን እና ከዛሬው ትምህርት ብዙ እንደተማራችሁበት ተስፋ አደርጋለሁ። እኔም እንደዚህ ሲመቼ ሲመቸኝ አልጠፋም ማለት ነው እና ይሄ ቪዲዮ ከመጣላችሁ ላይክ ሼር አድርጉት። እኔ መቼም ስራዬን አላቆምም ማለት ነው እናንተ ባታዩትም ኢንሻአላህ ትግሌን አላቆምም። አንድ ቀን ቫይራል ወጥቶልኝ ታሪክ አወራለሁ ማለት ነው እንጂ አልታየም ብዬ ስራዬን አላቋርጥም። ከመጣላችሁ ቪዲዮ ደግሞ ላይክ ሼር አድርጉት። እሺ፣ ሌላው ቢቀር እንኳ ላይክ አድርጉት። ሰምታችኋል። የዛሬው ደቂቃ ረጅም ነው ግን እንጨርሰው ማለት ነው እንሻአላህ። እና ደግሞ ዩቱብ ብዙ ሰዎች እየከፈላቸው ነው ማለት ነው። የኢትዮጵያ አልከፈታችሁ ክፈቱ። ልክ እንደ እኔ ማለት ነው አንድ አንድ ነገሮች ሾር አድርጉ። አላህ ካለ ይከፍለናል፣ ባይከፍለንም ደግሞ መልካም ነገር ነው። ሸር ያረግ ነው ያኔ ከከፈለንም ሀይር ነው፣ ባይከፍለንም ሀይር ነው። አላህ የሚወደውን ነገሮች ሸር አድርጉና ሞክሩት ዝም ከምትሉ ማለት ነው። እኔ ይኸው ሦስት ሺ ሰብስክራይብ ልደርስ ነው ያው በሾርት ቪዲዮ ቢሆንም ማለት ነው ኢንሻአላህ፣ አስር ሺህ ገባለሁ ይበቅርብ በኢዝኒላህ በሾርት ያው በዚህ ነው እንጂ የማይወጣልኝ። እና ዛሬ አስራ ሁለት ደቂቃ ነው የሰራሁት ኢሜጅ እጠብቀዋለሁ እንጂ ሳልጨርሰው ማልቀርም ኢንሻአላህ። ይሄ ታየርድ የሚባል አፕሊኬሽን በጣም ጠቅሞኛል፣ ወላሂ ከዛ እየታገዝኩ ነው። በሾርት ሁሉም የለቀኩት ማለት ነው። እሱን አፕሊኬሽን ያመጣው ለእኔ ብሎ ነው መሰለኝ፣ ለእኔ ኢትዮጵያ ብሎ ነው። አንድ ሁለት ደቂቃ ይቀረናል። ኢንሻአላህ እጨርሰዋለ። ባታ ያዳምጡት ራሱን የጨርሰዋለሁ ማለት ነው